በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። የእግዜር ቤተሰቦች እንደምናላችሁ ሰላም። እግዜር ከሁላችን ጋር ይሁን። ዛሬ ሚያዝያ ሀያ ዘጠኝ የበዓለ ወልድ የቅዱስ ያሬድ ምስጋና አለ። እሱን መነሻ አድርገን እግዚአብሔር ያስተምረናል። የእግዜር ፈቃድ ይሁን። አማን ወልደ እግዚአብሔር ውእቱ ኢየሱስ ክርስቶስ

ቀተልዎ ወቀበርዎ ወእግዚአብሔር አንስኦ እሙታን አማኑ ሎ እግዚአብሔር ውእቱ ኢየሱስ ክርስቶስ ዝሰቅለ ዘተንሳ እሙታን። ከሙታን የተነሳው ኢየሱስ ክርስቶስ በእውነት የእግዚአብሔር ልጅ ነው። አግብኦ በቅናቶውም በቅናታቸው ተመቅኝተው ሰቀሉት፣ ገደሉት፣ አሳልፈው ሰጡት አመ ሰወ አብርሃም በኩሮ አውረደ ሎቱ ቤዛው በጋ አብርሃም ልጁን ይስሐቅን ሊሰዋ በተዘጋጀ ጊዜ በቁርት ሊናውን አይቶ ቤዛ የሚሆንን በግን አውረደለት። አመ አዱ እስራኤል ባሕረ ኮነቶሙ በትር ቤዛ ሆሙ እስራኤል ባሕርን በተሻገሩ ጊዜ የሙሴ በትር ቤዛ ሆነቻቸው። አመ ዛለፎሙ ክርስቶስ አግብዎ በገሰጻቸው ባስተማራቸው ጊዜ አሳልፈው ሰጡት ሰቀሉ፣ ቀተልዎ፣ ቀበርዎ። ሰቀሉት፣ ገደሉት፣ ቀበሩት። እግዚአብሔር አንስዎ ሙታን እግዚአብሔር ከሙታን አስነሳው። እግዚአብሔር አብ ይላል ስጋን ስለ መልበሱ ነው። የገዛ ስልጣኑ ወተን ሳይኩ በስልጣን ባህቲቴ እንዲል፣ በገዛ ስልጣኑ በገዛ ኃይሉ፣ በእግዚአብሔር አብ ኃይል፣ በእግዚአብሔር አብ ስልጣን፣ በእግዚአብሔር መንፈስ ቅዱስ ኃይል፣ በእግዚአብሔር መንፈስ ቅዱስ ስልጣን ተነሳ ማለቱ ነው። ስለ ቤዛ ብዙ ለማለት አይደለም። ሊቃውንተ ቤተ ክርስቲያን ብዙ ተናግረዋል። እንዲያው ይሄ ምስጋናው እለቱ ከገጠመው ብዬ ነው። የመጀመሪያው ቤዛ አብርሃም ልጁን ይስሐቅን እንዲሰዋ በተዘጋጀ ጊዜ ቁርጥ ሊ ነው አይቶ እግዚአብሔር አብርሃም እንዳልሰሰተ ሁሉ እሱም አንድ ልጁን ለዚህ ዓለም ለመስጠት አልሰሰተምና አንድ ልጁን አሳልፎ ሰጠ። አብርሃም የእግዚአብሔር አብ ምሳሌ፣ በጉ የወልደ እግዚአብሔር ምሳሌ፣ ይስሐቅ የአዳምና የልጆቹ ምሳሌ በኢሳቅ ፋንታ በጉ እንደ ተሰዋ ሁሉ በአዳምና በልጆቹ ምትክ ወደ እግዚአብሔር መጥቶ መስዋዕት እንደሆነ ልን ያሳያል። አብርሃም ለልጁ እንዳልተሰሰተ ሁሉ እግዚአብሔር አብም ለአንድያ ልጁ አልተሰሰተም። በዮሐንስ ወንጌልም ተጽፎ እንደምናገኘው አንድያ ልጁን እስኪሰጥ ዓለሙን ወዶታል ና ይላል ማለት ነው። ይሄ ምትክ የሌለው እግዚአብሔር ዓለምን ያዳነበት ከጨለማ ወደ ብርሃን ከሲኦል ወደ ገነት የመለሰበት ዋነኛው ቤዛ ወልድ እግዚአብሔር ነው ማለት ነው። ሁለተኛዋ ቤዛ ድንግል ማርያም ምንልበት ምክንያት ዕፀ ሳቤቅን ማለት በጉን ይዛ የተገኘች ዕፀ ሳቤቅ ናት። በሰማይ መልአክ ይዞ ሲወርድ በዕፀ ሳቤቅ ሸበካ አድርጎ ነበር እና ወልድ እግዚአብሔርን በማኅፀኗ ይዛ የተገኘች ድንግል ማርያም ናት። የሚሰቀልበት፣ የሚገረፍበት፣ የሚቀበር፣ የሚነሳበት፣ የሚዳሰስ፣ የሚጨበጥ ስጋ ከድንግል ማርያም የተገኘ ነውና ቤዛችን ነች። ሶስተኛው ቤዛ ባሕረ ኤርትራን ሲሻገሩ ሙሴ የተጠቀመው የባረከበት፣ ባህሩን የከፈለበት እሱም የመስቀል ምሳሌ ነው። መስቀል ራሱ ቤዛችን ነው። ለዛ ነው ሊቃውንት ቤተ ክርስቲያን ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው ዘንድ እግዚአብሔር እኛ ነው የፈጠረን፣ እግዚአብሔር እየተመሰገነ ይሁን። ስብሐት ለማርያም ማምላክ እግዝትነው መድኃኒትነ እመቤታችን ድንግል ማርያም መዳኛችን ናትና አዳኛችን ናትና፣ ደሷ ምስጋና ይገባል። ስብሐት ለመስቀለ ክርስቶስ እጸ መድኃኒት ኃይልነ ወጸወንነ ኃይላችን መጠጊያችን የሚሆን እጸ መድኃኒት የክርስቶስ መስቀል፣ ለእሱ ምስጋና ይገባል ብለው በደረጃ ነው የሚያመሰግኑት። እና እንዲያው የሌሎችን ቅዱሳን ቤዛነት ትተ ነው የሌላው ወረድ ያለውንም ትተ ነው። እግዚአብሔር ወልድ እውነተኛው ቤዛ እንደሆነ ሁሉ ድንግል ማርያም ቤዛችን፣ መስቀሉ ቤዛችን ነው የሚለውን ከቅዱስ ያሬድ ምስጋና እንረዳለን። የቅዱስ ያሬድን ምስጋና የገለጠልን አምላክ ስሙ የተመሰገነ ይሁን ይቆየን።